እሺ፣ ቤተሰብ ዛሬ ደግሞ እንግዲህ እንሻላ ይህን የመሰለ ቆንጆ ዶሮ ፎርን ውስጥ ነው የማሳያችሁ ማለት ነው። እንሻላ በጣም ቆንጆ የሚጣፍጥ ከነጭ ሩዝ ጋር የሚበላ ማለት ነው። እና እንግዲህ ነጭ ሩዛችሁን በከለር ምናምን ቀቅላችሁ ቆንጆ ምሳ መስራት ትችላላችሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ውድ እና የተከበራችሁ የሞብላሊ ኢትዮጵያ ቻናል ቤተሰቦች እንዴት ናችሁልኝ? ከእኔ ሁሉ ሰላም አልሐምዱሊላህ። ኢንሻላህ ሁላችሁም በየላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ያው እንግዲህ ዛሬ ለየት ባለ መልኩ የዶሮ ፉርን አሰራር ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ያው አረብ ሀገር ብዙ ወይም ረጅም ዓመት የቆያችሁ የስራ ልምድ አላችሁ ቶች ይህን ነገር ልታውቁ ትችላላችሁ። ነገር ግን እንደምናውቀው ብዙ እህቶቻችን በኮንትራት እየመጡ ነው እና ያው ለነሱ ይሆናል በማለት ነው ማለት ነው ኢንሻላህ። ያው ምግብ ስራ እንግዲህ የሚያስተምር ከሌለ ትንሽ ከበድላል። ሁላቸውም ስራቸው ይለያያል። ለራዎቹ ማለት ነው እንግዲህ ያው እንደምታዩት ብዙ የቅመማ ቅመም አይነቶች ሰብስብ ያለው ማለት ነው። ያው ቤታችሁ ውስጥ ያለው ማለት ነው። እናንተም ባላችሁ ቤታችሁ ባገኛችሁት መስራት ትችላላችሁ። የግድ ብዙ ነገር ወይም ብዙ ቅመማ ቅመም ወይም እዚህ ያላችሁት ሁሉም መኖር የለበትም። ቤት ያፈራውን ቤታችሁ ያለውን በመጠቀም መስራት ትችላላችሁ ማለት ነው። እንሻላ ያው እንግዲህ እንደዛ አድርጌ ሁሉንም ሰብስብ ያለ ማለት ነው ይሄ ሚፍቴያስ በእኛ ሀገር በርበሬ ነው ያልተፈጨ በርበሬ ማለት ነው። ያው ለጣዕም ቆንጆ ነው እንግዲህ በትንሹ ነው ማረገው፣ እንዳያቃጥል ማለት ነው። ምክንያቱም ያው እንደምታውቁት አረቦች እኛን ያክል የሚያቃጥል ምግብ አይወዱም። ብቻ ለጣዕም ነው፣ በትንሹ ነው የሚጨምረው ማለት ነው። እንግዲህ እንደምሰሩት ዶሮ ብዛት ነው መጨመር ያለባችሁ። እኔ ሁለት ዶሮ ስለሆነ የምሰራው ለሁለት ዶሮ የሚሆን ነው ማለት ነው። ቀጣይ ደግሞ ፓፕሪካ የሚባለው ቅመም ፓፕሪካ፣ ያው እንግዲህ በተፈጥሮ ትንሽ የማቃጠል ባህሪ ያለው እሱም፣ ከሱም ትንሽ ነው የምጨምረው። ቀጣይ ደግሞ ከሞ ከመን እንግዲ እንግዲህ እንደምናውቀው በማንኛውም ምግብ ላይ የምንጠቀመው ወይም የምንጨምረው ቆንጆ ቅመም ነው ማለት ነው። ቀጣይ ደግሞ የተፈጨ ቀረፋ የተፈጨ ቀረፋ ጨመርኩበት። የተፈጨ ቀረፋ ለዶሮ በጣም ጥሩ ነው። ማንኛውንም ዶሮ ነክ ነገር ስትሰሩ ለሽታ ጥሩ ነው ማለት ነው። እዚህ ጋር ደግሞ ቁንዶ በርበሬ ጨመርኩኝ። ቁንዶ በርበሬ ከጨመርኩ በኋላ ደግሞ የተፈጨ ኩስበራ ወይም ደግሞ ድንብላል ማለት ነው። የተፈጨ ድንብላል ማለት ነው። ያው ብዙ ስለሆነ ቅመሙ በዛ በዛ ርጌ ስጨምር ስለሚበዛብኝ ከእያንዳንዷ ትንሽ ትንሽ ነው የማደርገው ማለት ነው ነው እዚህ ጋር ደግሞ በእኛ ሀገር መከለሻ ነው የሚባለው በነሱ ደግሞ ባህራት መሸከል ነው የሚባለው የእያንዳንዱ የምግብ አይነት ማን የቅመም አይነት ተደበላልቆ ወይም ተቀላቅሎ የተፈጨበት ማለት ነው ይሄ ደግሞ የምታዩት እርድ ነው ወይም ኩርኩ የሚባለው በነሱ እርድም ትንሽ አደርጋለሁ ለከደል ማለት ነው ሳላ በዛ በጣም ሲበዛ ደግሞ ያው ዶሮ ቢጫ እንዳይሆንብን ማለት ነው ቀጣይ ጊዜ ደግሞ እንትን የተፈጨ ናና ከሌለ የለም ነው እንዳልኳችሁ፣ ያላችሁ ነው መስራት የምትችሉት። የሌለውን የግድ መኖር አለበት ብለን መተው ወይም ደግሞ አለመስራት አንችልም፣ ባለን መስራት እንችላለን። ቀጣይ ጨው ጨው ማድኩኝ። ጨው እንግዲህ ማንኛውም ላይ ግድ ነው። ያው ማጂ ስለሚጨምረው ብዙ አላበዛውም ጨው፣ ምክንያቱም ማጂ ራሱ ጨው ስለሆነ ማለት ነው። ቀጣይ ደግሞ በርበሬ ነው። ያው እንደኛ ሀገር በርበሬ በሉት ያቃጥላል። እሱም እንደዚሁ ትንሽ እየጨመርኩበት። ቀጣይ ደግሞ ኦርጋኒክ ኦርጋኒክ ቅጠል ነው፣ የተፈጨ ማለት ነው። ማንኛውም ምግብ ላይ፣ ሰላጣ ላይ ምናምን ይጠቀሙታል። ለእኔ ሰዎች እና የሁን እኔም ጨመርኩበት ማለት ነው። ያው በጣም ቆንጆ ነው ለጣዕሙ፣ እንዳልኳችሁ ፎርን ውስጥ ስለሆነ የምንሰራው ቀጣይ ደግሞ እንግዲህ የምንጨምርበት ምንድን ነው ሎሚ ማን ነው ዘይት፣ ይቅርታ ዘይት ማለት ነው። ዘይት ጨመርኩኝ ዘይት ጨመርኩኝና እና በደንብ አዋሃድኩት ማለት ነው። እንደምታዩት ዘይትና ማጂን የጨመርኩበት ሁለት ፍሬ ማጂ ጨምር ያለው ማለት ነው። ዘይት ዘይት ዘይት ሆነም ቢሆን ቆንጆ ነው ለጣሙ ማለት ነው። ቀጣይ ደግሞ እንግዲህ የምጨምረው ምንድነው? ሎሚ ነው። ሎሚና እንትን ምንድነው የጅብስ ሩማን ማለት ነው። የሎሚ ጁዝ ነው። የሎሚ ጁስ ከሌላችሁ ፍሬሽ ጁስ ፍሬሽ ሎሚውን ጨምቃችሁ መጠቀም እችላላችሁ። እኛ ግን አብዛኛውን ለምግብ ለሰላጣ ምናምን ጠቀመው ጁዙን ነው የምገዛው ሴትየዋና፣ ለዛ ነው ይሄ ደግሞ ጅብስ ሩማን ወይም ደግሞ የሩማን ምንድነው የሚባለው ጭማቂ ነው የሚባለው እንደዚያ አይበሉት። በቃ ያው ሰላጣ ምናምን ላይ ይጠቀሙታል። ይሄንንም ሆም ጠጣ ያለ ነገር ነው። ያው ለጣም ቆንጆ ነው። ይህንን ጨመርኩኝ ማለት ነው። እንግዲህ እንደዚህ አድርጌ በነ ባዋህደዋለሁ ማለት ነው። ኢንሻአላ እንደዛ አድርጌ ካዋርኩ በኋላ እንግዲህ ዶሮውን እንደዛ አድርጌ ቆራርጬ አሳምሬ አጥቤ አዘጋጅቼ አስቀምጫዋለሁ። ያው እንግዲህ የዛ ሀገር ዶሮ ለአራት ነው የምትቆረጠው። እንደኛ ሀገር ላስራ ሁለት ብሎ ነገር የለም እንደዚህ አድርጌ ከቆረጥኩ በኋላ ያው ቆዳውን አላነሳሁትም። ምክንያቱም ፎርን ውስጡ ስለሆነ የሚገባው ቆዳው የግድ መቀመጥ አለበት ማለት ነው። ለሁለት ለሁለት ቆረጥ ቆረጥ አድርገዋለሁኝ ምክንያቱም ቅመሙ ከውስጡ እንዲገባ ማለት ነው። ቅመሙ ከውስጡ ሲገባ ይጥማል ማለት ነው። ያው ከላይ ከሆነ ግን ውስጡ የመግባት ባህሪ ስለማይኖረው እንደዚህ ለሁለት ለሁለት ቆርጬ አስቀምጠዋለሁኝ ማለት ነው። እና ያው እንግዶቼ ማንኛችንም ብንሆን አረብ ሀገር ስንመጣ በአዲስነታችን ብዙ የሚያደናግሩን ብዙ ግር የሚያስብሉን ነገሮች አሉ ማለት ነው። ቢሆንም እድሜ ለኢትዮብ በሰዓት ሁላችንም የተማርነው ከእናቶቻችን አይደለም። ስለ አረቦች ምግብ ተምረን የመጣ ነው ኢትዮብ ነው። እኔ አሁን አብዛኛው ጊዜ የምግብ ስራ የተማርኩት ከኢትዮብ ነው። አልሐምድላ በሰዓት ሁሉንም ነገር እችላለሁ። እና ያው ምግብ ስራ በመሰረቱ ይጎዳችኋል። የሚጎዳችሁ ምንድን ነው? እሳቱ ለፊታችሁ በጣም ጠንቅ ነው። በነገራችን ላይ ፊት ያበላሻል። በቃ ያለ ጊዜያችሁ ነው ያረጃችሁ የሚያስመስላችሁ። ብጉር ምናም ጭውት ነው የሚልባችሁ ፊታችሁን። እንደገና ደግሞ ያቁማችሁ ስትውሉ የኩላሊት ጠንቅ ነው። ግን ቢሆንም አልሐምዱሊላህ። ጽዳትና ምግብ ስትሰሩ አንድ አይነት አይደለም። ክፍያው ያው የምግብ ጨመር ይላል፣ የጽዳት ደግሞ አነስ ይላል ማለት ነው እና በዛ ላይ ደግሞ የያገሩ ሁላ ምግብ ይለያያል። ስራቸው አንድ አይነት አይደለም ማለት ነው። ሳውዲ በነበርኩ ሰዓት የምሰራው ምግብና እዚህ መጥቼ የምሰራው የዱባይ ምግብ አንድ አይደለም። በደንብ ልዩነት አለው። በቃ በጣም ማለት ነው ያ ሁሉ ነገሩ አንድ ሆነ እንጂ፣ ግን አሰራራቸው ይለያያል። የሁሉም ሙያ እና የሁሉም ቤት የተለያየ ስለሆነ ማለት ነው። እና የትም ቦታ ብትሄዱ፣ ስራን ብትገቡ፣ አገራችሁም ራሱ ያው እንግዲህ ምናልባት የፈለግነውን ነገር የመግዛት የማግኘት አቅም ባይኖረን፣ ባለችን ነገር አጣፍጠን እና በደንብ ሰርተን ለመብላት ይረዳናል እና ሙያ ወይም መውቀት መማሩ ጥሩና የት ሀገር ብትሄዱ ትኮራላችሁ ማለት ነው። እና እንግዲህ ያው አብዛኛው ወደ አረብ ሀገር ተሰደን የምንመጣ ቶች ምግብ ስራ አይቀርልንም፣ ምግብ እንሰራለን። አንዳንድ አረቦች ደግሞ የሆኑ ጥሩዎች ናቸው ያሳያሉ፣ እያንዳንዱ ነገር ማለት ነው። አንዳንዶች ደግሞ ራስ ፈግጩ የሚሉ አሉ። ወይም ለአንዴ ለሁለቴ ካሳዩአችሁ ዳግም የማያሳዩአችሁ ይኖራሉ ማለት ነው። እንግዲህ አዲስ ከሆን ቋንቋም አለመቻል እንዲሁም ደግሞ ሁሉም ነገር አዲስ ስለሚሆንብን ቶሎ ብለን ያለ ማወቅ ወይም ደግሞ ያለ መግባት ነገር ስለሚኖር ማንኛውም ነገር ከዩቱብ ሰርች እያደረግን መስራት እንችላለን። ዋናው ነገር እውቀት ነው ማለት ነው እና እንግዲህ ይህን ይመስላል የዛሬ ምሳችን ማለት ነው። እንደዛ አድርጋችሁ ነጭ ሩዝ ቅጥላችሁ ከነጭ ሩዝ ጋር፣ ከሰላጣ ጋር መበላት ይቻላል ማለት ነው። እንግዲህ ለራሳችሁ ሆነ ለአረቦች በዚህ መልኩ ሰርታችሁ ማቅረብ ትችላላችሁ ማለት ነው። እንግዲህ ጨረስኩኝ። እንደዛ አድርጌ በደንብ ቀባውት ውስጡ እስከሚገባ ድረስ አድርጌ ማለት ነው። ቀጣይ እንግዲህ ምንድን ነው የማደርገው? በአልሙኒም ማሽግሏል ወይ ማለት ነው። በአልሙኒ ማሽግና ፎርኖን ከላይም ከታችም ነው የምከፍተው ማለት ነው የምሸክለው።